በጋሞ ዞን አርባ ምንጭ ዙሪያ ወረዳ የመሌ ባህላዊ አስተዳዳሪ ካኦ አባድቻ ህዝባቸውን በባህላዊ ስርዓት ሲያስተዳድሩ ማዘጋጃ ቤታዊ አገልግሎት በአቅራቢያቸው አለመኖር ለዘመናት ሲነሳ የነበረ ጥያቄና ምኞታቸው እንደነበር ይገልጻሉ። ሜሌ ማዘጋጃይ ንወሲሽ ንወሲሽ እንዳሮ ዴፔ ጾሴ ወሲዲካ ጾሶ ኑስ ኢማንዲ ግሸ ጻላላኑ ጋም ኢድሽን አይሳ ሜሌ ማዘጋጃይ ሙሌዛስ ኑስ ይድ ቤት ቤትዳይሳ ጋላታሼ ቀሴቺ ዞኔይ ኪሊሌይ ውረደይ ኑና ማድድ ኑስ ፍቃዴ እምዳይሳስ ገላታኮ ታሺሽዘይ የእድሜ ባለጸጋ የሆኑት አቶ ወልደ ሚካኤል ዳቃም ለዘመናት ሲታትሩለት የነበረው የማዘጋጃ ቤት አገልግሎት እውን ሆኖ በማየታቸው ውስጣቸው በሐሴት ተሞልቷል። ታላቅ ደስታ ጨፕር ጨፕር ዝለል ዝለል የሚል ደስታ ነው የተሰማኝ። ጨፕር ጨፕር ዝለል ዝለል፣ ያንተ ፍላጎት ተሟልተዋል። ታደስ ተቀደስ፣ የሚል መንፈስ ሞልቶ ደስ ብሎኝ የፈለገ ነገር ማድረግ ይቻላል። እንደ አዲስ አበባ ውብና ድንቅ ሀገር ማድረግ ይቻላል። እርጅና አይን አባቶ ይትባና እስከ ሞት ለ ድረስ አገለግላለሁ ለሀገሬ። ከ12 ሚሊዮን ብር በላይ በሆነ ውጪ የተገነባው በአርባ ምንጭ ዙሪያ ወረዳ የመሌ ማዘጋጃ ቤታዊ አገልግሎት አዲሱ ሕንፃ በዛሬው ዕለት በይፋ ተመርቋል። በመርሃ ግብሩ የመሌ ማዘጋጃ ቤት አዲሱን ህንፃ መርቆ በይፋ የከፈቱት የጋሞ ዞን ምክትል አስተዳዳሪ አቶ መኮንን ቶንቼ በጋሞ ዞን ከገጠር ወደ ከተማነት የተቀየሩ 53 ከተማዎች መኖራቸውን አመላክተዋል። ዛሬ ባየነው ነገር እጅግ በጣም ኮርተናል። አኩርታችኋል። እንኳን ደስ ያላቸው፣ እንኳን ደስ ያለን ማለት ነው። የፈርጅ አራት ከተማ የሆነ ከተማ ደግሞ ምን ያስፈልገዋል? የምነውን ህዝቡ በራሱ መክሮ ከማንም ድጋፍ ሳይጠይቅ በራሱ ጥረት በራሱ አቅም እነዚህን ይሄን አሁን ገብተን ያየነውን የአንድ ወረዳ አስተዳደር የሚመስል ሕንፃ ገንብቶ ሲያሳይን እጅግ በጣም ኮርተናል። እንኳን ደስ ያላችሁ። በክልላችን ወደ የተለያዩ ከተሞች አሉ። በዞናችን ደሞ ትላንትና ላይ ገጠር የነበሩ ዛሬ ላይ ወደ ከተማነት የተቀየሩ 53 ከተሞች አሉ። ከ53ቱ ከተሞች አንዱ ሌላ ከተማ ነው የመሌ ማዘጋጃ ፈርጃ አምስት ከነበረበት በህዝብና በመንግስት ጥረት ወደ ፈርጃ አራት ማደግ መቻሉን የገለጹት የአርባ ምንጭ ዙሪያ ወረዳ የመንግስት ዋና ተጠሪ አቶ ሚሊዮን ገዙ ከተማውን ለማሳደግ ጠንካራ ስራ ሊሰራ እንደሚገባ አመላክተዋል። ይሄ ከተማ አድጎ ትልቅ ከተማ መሆን አለበት። ከአርባ ምንጭ 28 ኪሎ ሜትር ይርቃል፣ ከገረሴ 28 ኪሎ ሜትር ይርቃል። መሀል ላይ በጣም ትልቅ ከተማ ለኑሮ ምቹ የሆነ ከተማ አሁን እንደምናየው መተላለፊያ ያለበት ሳይሆን፣ ሰፋፊ መንገዶች ያሉበት፣ መዝናኛዎች ያሉበት፣ የተለያዩ እንግዶች መጥተው ማረፍ የሚችሉ ሎጆች፣ መኝታ ቤቶች ያሉበት ትልቅ ከተማ ማድረግ ይጠበቅብናል። እንደ ወረዳ እቅዳችን ይሄ ነው። በሁለት ሺ አስራ ስድስት አመተ ምህረት በተደረገ ጥናት ወደ ሙሉ ማዘጋጃነት ያደገው የመሌ ከተማ ማዘጋጃ ቤታዊ አገልግሎት በአጭር ጊዜ ውስጥ ለኅብረተሰቡ ማህበራዊ አገልግሎቶችን እየሰጠ የሚገኝ ሲሆን ከዚህ መሀል በ አስራ ሁለት ሚሊዮን ሁለት መቶ ሺህ ብር ወጪ አዲስ ሕንጻ በአርባ ምንጭ ዙሪያ ወረዳ ድጋፍ መገንባቱንም የማዘጋጃ ቤቱ ስራ አስኪያጅ አቶ ዘለቀ ዛፋ ገልጸዋል። ወደ አስራ ሁለት ነጥብ ሁለት ሚሊዮን ብር ነው የፈጀው ወረዳ መንግስት 12.2 ሚሊዮን ብር በጀት ይዞ ስብሰባ አደራሽን ጨምሮ 22 ክላስ ቤቶችን ነው 22 ክላስ ቤቶችን ሰርቶ ለአገልግሎት አብቅቷልና፣ በጣም እጅግ አርገን እናመሰግናለን። ዙሪያ ወረዳ አስተዳደር እናመሰግናለን። በዚህ አጋጣሚ ቢሮን አደራሽቶ ለማውጣት ያደረገው ጥረት በጣም ከፍተኛ ነው። በዚህ በአጭር በሁለት ዓመት ውስጥ ወደ ሶስት ኪሎ ሜትር ነው። አሁን አምና አንድ ነጥብ አምስት ኪሎ ሜትር ውስጥ ለውስጥ መንገድ ከፈታ አሰርተናል። አሁን በዚህ አመት ደግሞ በጨረታ አልቆ ረክብ ተደርጓል። አሁን ስራ በዚህ ሳምንት የሚጀምር ነው መሆኑ አንድ ነጥብ አምስት ኪሎ ሜትር። ሌላው ደግሞ ሁለት ነጥብ ስድስት ሚሊዮን ብር ወጪ አውጥቶ ስምንት መቶ ሜትር መብራት ዝርጋታና ትራንስፎርመር ግዢ ፈጽሟል። ማዘጋጃው በራሱ በውስጥ ገቢና ህብረተሰቡን በማስተባበር እንደገና ደግሞ ስምንት ነጥብ ሰባት ሚሊዮን ብር በጀት ይዞ መናሪያ ግንባታ አጠናቆ የውስጥ አገልግሎቶችን ሁሉ አጠናቆ አሁን ዙሪያ አጥር ወደ 67% ወደ 65% አካባቢ ደርሷል። እና እሱም መናሪያው ደግሞ አገልግሎት መስጠት አሁን ጀምሯል። ስለዚህ ውስጥ ለውስጥ ለህብረተሰቡ ለማድረስ ውሃ ተደራሽነት ለማድረግ እቃዎችን የገዛ ውሃው ዝርጋታ ያዘረጋ። ይሄ ሌላ ደግሞ የቀረ አገልግሎት ጊዜያዊ ቀረ አገልግሎት ገንብቶ ወደ አንድ ሚሊዮን መጠጋ ገንዘብ ማውጣት ጊዜያዊ ቀረ አገልግሎት እየሰጠ የሚገኝበት ሁኔታ ነው ያለው። የመሌ ማዘጋጃ አዲስ ሕንፃ ማስገንባትና በይፋ መመስረት ለአካባቢው ማህበረሰብ ቀልጣፋ አገልግሎት ለመስጠት የሚረዳ መሆኑን የተናገሩት አስተያየት ሰጪዎች መንግስት የህብረተሰቡን ጥያቄ ለመመለስ የሚያደርገው ጥረት የሚደነቅ መሆኑን ጠቁመዋል። መንግስት አሁን የህብረተሰቡ ጥያቄ ሊማታዊ የሆኑ ጥያቄዎችን ህብረተሰቡ ሲጠይቅ ጥሩ አፋጣኝ ምላሽ እየሰጠ ይገኛል። በጣም ደስ የሚል ነው። በዚህ ደግሞ መቀጠል የማለበት ሊማታዊ ጥያቄዎች ሲጠየቁ መንግስትም ጣልቃ የገባ የመጣ ድጋፍ እያደረገ ሰፊ ምላሾችን እየሰጠ ይገኛል። መንግስት ያደርገው ነገር እጅግ በጣም ደስ የምል፣ በጣም ደስ ላል። ወጣቱ ጎንም እንካ ከአባቶች ጎንም ያለውን ልማቱን ለመስራት መንግስት ጎን ለመቆም እጅግ፣ ወጣቶችም አባቶቻችን ያሉ ነገር ለመስራት እጅግ በጣም ደስ የምል ስራ ስራ ስላሉ፣ በጣም ደስ የሚል ወጣቶች ስርዓት ወጣቶች አሉ። ለማዘጋጃ ቤቱ ከመጣ በኋላ በርካታ ድራሽተን ወደ ስራ ያስገባ ናቸው። በማኑፋክቸሪንግ በዶሮ እርባታ ከዚህ ከሊማት ሩፋት ጋር ተያይዞ በርካታ ማህበር አደራጅተናል ዶሮ እርባታ ፍየል እርባታ ሌሎች ሌሎች ስራዎች ላይ ማህበሮችን ወጣቶችን አደራጅተናልና የኛ የመንግስታችንም አላማ አንዱ ስራ አጥን ወደ ስራ ማስገባት ነው ማዘጋጃ ቤታዊ አገልግሎት ከመጣ በኋላ በርካታ ወጣ ስራ አጥ ወጣቶች በባለሙያነት በተለያየ አገልግሎቶች ተቀጥሮ ዛሬ ላይ ስራ እየሰሩ ነው በመርሃ ግብሩ አጠቃለያ ለመሌ ማዘጋጃ ጽፈት ቤት ሕንፃ ግንባታ የምረቃና ምስረታ ከፍተኛ አስተዋጽኦ ላበረከቱ አካላት የሽልማትና የእውቅና ሰርተፍኬት ተበርክቶላቸዋል።